ፍኖተ ጽድቅ የተባለው ምንድን ነው? እንግዲህ፣ ሚዲያ ነው? አላውቅም፣ ተቋም ነው? ምንድን ነው? ፍጡር ቤዛ መሆን አይችልም። ፍጡራን አብርሃም ቤዛ መባል ይችላሉ፣ ይችላል፣ ይስሐቅ ይችላል፣ ያዕቆብ ይችላል፣ ዮሴፍ ይችላል፣ ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከመጣ ጀምሮ፣ እንደዚያ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅና በሚያገሳ ስብከቱ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይህን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው? ነው ሰላም ናስትልን የማራናታ ቲዩብ ቤተሰቦች እዚህ በዘመነ መጨረሻ ላይ ሰው ዘር በሙሉ አንድ ነገር ይሰማ ዘንድ እንደ ሰማያዊ ዜጋ ባገኘነው አጋጣሚ ውሎ እንጨዋለንም በፍኖተ ጽድቅ ማህበር ተዘጋጅቶ በፍኖተ ጽድቅ የዩትዩብ ቻናል በአዲስ ዓመቱ ዋዜማ የሰባ ግብዣ ሀገረ ስብከት ሊቀ ጳጳስ ሲሆኑት ብፁዕ አቡነ ገብርኤል ስብከት ማህበራዊ ሚዲያውን እያመሰ በስፋት እያነጋገረ ከቲክቶክ እስከ ፌስቡክ ከዩትዩብ እስከ ኤክስ እያከራከረ ዛሬ ድረስ ቀጥለዋል። አቡነ ገብርኤል የኢየሱስ ክርስቶስን ብቸኛ ቤዛነት ባወጁበት ቅዱስ ድንግል ማርያምን ጨምረው ቅዱሳን መላክ የቤዛነት ስራ መስራት እንደማይችሉ ለእነሱ የተሰጠው ቤዛ የሚለው ስም ስህተት እንደሆነ እግዚአብሔርን ቃል እየጠቀሱ በድፍረት ስህተትና እውነቱ የተናገሩበት ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ላል ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራችም ማለት ለዚህ ፍጥረት ባልሆነች እንኳን ድንኳን ፈጽሞ ወደ ቅዱስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጅዋ ነው ቤዛ? የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ። ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችእና በኮርማዎች አይደለም፣ አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። የድንቅ እግዚአብሔር ቃል ስብከት ከተለቀቀ በኋላ በርካታ ኦርቶዶክሳውያን መምህራን ጳጳሱ የተናገሩትን እውነት ማስረጃ እንደ እግዚአብሔር ቃል ተመሞገት ይልቅ ቀፎ እንደተነካ በቴለቭ መንጋ በቃላት ንክሻ አቡነ ገብርኤልን ለማድማት የሄዱበት ሩጫ በእጅጉ አስገራሚ ሆን ቶ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከመጣ ጀምሮ ላለፉት ጥቂት ዓመታት ቤተ ክርስቲያንን ከነ ንፍጡ ካልወደላችሁ ብለው ሲሟገቱ ከርመዋል። እሳቸው ላይ አፋቸውን በመጥፎ ቃላት ከከፈቱ ብዙ ሰዎች አንዱ በኦርቶዶክስ ቤተ ክርስቲያን ታዋቂ የሆነው የጃንደረባው ትውልድ መሪ ሄኖክ ኃይሌ ግንባር ቀደሙን ስፍራ ይዛል። ረዥም ስሜታዊና በርካቶች የተቀባበሉትን ሶፊያ ጋራው ጊያቆር ሄኖክ ኃይሌ አጳሱን እንዲሁ ብሏቸዋል። ሰሞኑ በፖለቲካ ቤዛነት የተሽሮሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍሉ ትጥቅ አዳላሽ ያስጨበቸው ሰማል ከልንውሳ ክርስቲያን ያነሰ እውቀት ያላቸው ኒ ጳጳስ ሽልማት እንደሚጠባበቅ አዝማኔ ሰውየውን

ምግብ ለአብነት ያክል እንደ ምሳሌ ያነሳን እንጂ እኒን አባት ከህፃን እስከ ትልቅ ከልጅ እስከ አዋቂ ከሰባኪ እስከ ዘማሪ የስድብ ጋር የርግማን አፍ የነቀፋ ብዛት ትችት እያስተናገዱ ይገኛሉ። በቀራንዮ አደባባይ ክርስቶስ እንዳስተናገደው ስቀኑ የሚዋቸውን በስተዋል ጫጫታው በረታበት የማህበራዊ ሚዲያው ጽሁፈት የበረከተበት ቋሚ ሲኖዶስም ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል ብሏል። ቋሚ ሲኖዶሱ ትናንት ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርሄድ አለፈው አረብ በሰክለት ለት በፍኖተ ጽድቅ ቴሌቪዥን በቅዱስ ድንግል ማርያም ዙሪያ ያስተላለፉት ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታ በመርመር ውሳኔ ለማስተላለፍ ይቻል ዘንድ ይሁኑ ምቋሚ ሲኖዶሶች አባላት ውሳኔ ለመስጠት ቀጠሮ ይዟል። ለፍኖተ ጽድቅ ጠቅላላ ማህበርም ተሰጥቶት የነበረው የዘገባ ፍቃድ ለጊዜው መታደርል ተላግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ የሚሰሩ ኦርቶዶክሳውያን ሚዲያ ተቋማትን በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ዋቢ መሆን ይችል ዘንድ ተብሎ

ሰዓት ሲሳደዱባት ዛሬ ድረስ ኖራለን። እውነቱን የገፉ እየቀፉ ወንጌልን ያግፋፉ እየተረሱ ወንጌላችን ግን ዛሬ ድረስ በድል ቀጥሏል። እንግዲህ በነገ እውነት ለውሳኔ የሚሰበሰብ ቋኔ ሲኖዶስ እውነት የተናገሩ አባት ላይ ማህበራዊ እኒገ ጨጨታ መስማቱን ትቶ ትክክለኛውን ውሳኔ ወስ ሆን ብለን እናምናለን። ብዙ አባታችን አቡነ ገብርኤልን ከዚህ ሁኑ ስደብና እርግባን ከዚህ ሁኑ መገፋትና ስደት በኋላ ዛሬ በሰጡት መግለጫ የተናገሩት ለሰማይ ለምድር ሁሉ ሊሰማይ የሚገባ እውነት ነውና እንደማያፍሩበት እንደማይሸማቅ እየደጋገሙ እየደጋግሙ እንደሚሰብኩትን በታላቅ ድፍረት ተናግረዋል። ለቱ እየተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስሬት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አዎ ትክክል ነው። ከመልአክ ጀምሮ እስከ እስከ ሰው ያለ ሁሉ ወይም ደግሞ አለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይም ደግሞ እስከ ዕለተ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለው መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈደው የሌለበት የዓለም ቤዛ ቤዛነቱ የኃጢአት ስሬት ነው። አው እያንዳንዳችሁ ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥተዋል፣ በጊዜ ተገጥተዋል፣ ዮርዳኖስ ማዶ ተገጥተዋል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት ለማሳየትና ለማስተማር ካልሆነ በስተቀር